በመጀመሪያ ግን ሰላም ለእናንተ ሆነ። እንዴት አላችሁ ልኝ እናንተ ሰዎች? የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ጽንቶ ይኑር። እኔ በጣም ደህና ነኝ፣ ይመስገን አምላክ። ዛሬ ሁለተኛው የትምህርታችን ክፍል እሱን ለመማማር የተገናኘ ነው እና በጣም ወደው መዝሙር ነው ይሄ መዝሙር ወይን እኮ የላቸውም ብለሽ የጠየቅሽልን ወይም የለመንሽልን ይላል እና አንድ ሰው ምን ሊል ይችላል? ምንድን ነው የምታወራው? ወይን እኮ የላቸውም ብላይ ለመነችው ለእኛ ሳይሆን ለሰርግ ቤቱ ሰውዬው አይደለም እንዴ? የሚል ሰው ሊኖር ይችላል። የመጀመሪያው ትክክል ነው። ለሰርግ ቤቱ ሰው ነው። ወይን እኮ የላቸውም ብላ ጠቀች። ለሰርግ ቤቱ ሰው ነው። ግን በእኛ በሕይወታችን ውስጥ ደግሞ ያንን ነገር እናስገባዋለን። መጽሐፍ ቅዱስ ላይ ያሉ ነገሮችን ቀጥታ ወደ ራስህ ሕይወት እያመጣህ ደግሞ የማትጠቀምባቸው ከሆነ አስቸጋሪ ነው። አስቸጋሪ ነው። ጌታችን ኢየሱስ ለሰዎች ያደረገውን ነገር ታይና ለሆነ ሰው ለዛ ሰው ያደረገውን በህይወት ውስጥ አንተ ደግሞ ለአንተ የሚደረግልን የሆነች ይችላል ነጥብ ማለት ነው። ቲዝ እና ለአንተ እንደሚደረግልህ እያሰብክ ደግሞ ትናገራለህ እና እመቤታችን ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች ማለት ኔሰሰርሊ ሊትረል ዋይኑን ማለት አይደለም። በህይወት ውስጥ የጎደለ የክርስቶስ ፍቅር ካለ ለምሳሌ ዘማሪ እንደዛ ብሏል አይደለም ከወዴት እንደመጣ ያላሰብነው ተአምር በልባችን ፈሰሰ፣ ድንግል የልጅሽ ፍቅር አይነት ነገር ሲል ሰምታችሁታል። እና የጌታ የሱስ ፍቅር በልባችን ውስጥ ቢጎድል ያው ጋይ ጎድሏል። እውነቱን ለመናገር እኮ በብዙዎቻችን ውስጥ እንግዲህ ሁላችን ባለም ግን ብዙዎቻችን ጋር ግን በቃ የክርስቶስ ፍቅር ሳናስበው ከልባችን እየጎደለ የትኛውም ሰው ባይዜ በየትኛውም ዘመን ላይ እንደዚህ አይነት ነገር ያጋጥማል። የክርስቶስ ፍቅር ከልባችን ውስጥ ሊጎድል ይችላል፣ ግን መጉደል የለበትም ኦፍኮርስ እንደውም እየበዛ እየበዛ እየበዛ ነው መሄድ ያለበት። እና ድንግል ደግሞ እንደው ምንድን ነው ወይን እኮ አልቆባቸዋል እንዳለችው፣ አሁን ደግሞ በሕይወታችን ውስጥ አንተን መውደድ እኳ አቃታቸው ልጅ ብላ ትለምናለች። ነው እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። ጌታ ኢየሱስ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። ዝም ብለ ብድግ ብለ የምትወደው አይነት ነገር አይደለም። ይሄ የእግዚአብሔር ማሰራር ነው እና ስለዛ ለእግዚአብሔር ለአምላካችን ያለን ፍቅር እየጨመረ እየጨመረ እየጨመረ ሄዳል ማለት ነው ለጌታችን ለክርስቶስ ኢየሱስ ያለን ፍቅር በጣም እኔ ጋይስ በስቲ አንድ ነገር ልንገራችሁ ወይም አንድ ነገር ልጠይቃችሁ ልጠይቃችሁ እኔ አሁን ላይ ያሉ ወጣቶች ማለት ነው ኦኬ ያለን ወጣቶች በጣም ብዙ ሰው እያሸመገሌ ነው ፕሊዝ ተረጋጉ ጋይስ የምር ግን አሁን ላይ ያለን ወጣቶች በጣም ማለት የሚያስፈልጉን በጣም በርካታ ነገሮች ሊኖሩ ይችላሉ። ግን ከሁሉም ግን ግንባር ቀደም የመጀመሪያው የሚያስፈልገን ምን ይመስላችኋል? አሁን ለእኛ በጣም አሁን ላሉ ሰዎች አሁን ላሉ ወጣቶች የሚያስፈልጋቸው በዋናነት ብዙ የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። ስጋ ነገር ጭምር ማለት ነው ስራው ምኑ ምኑ እና የሚመሳሰሉ ነገሮች ሊያስፈልጋቸው ይችላል። ሊያስፈልገን ይችል ይሆናል ትልቁና ወሳኙ የመጀመሪያው የሚያስፈልጋቸው ግን ክርስቶስ ኢየሱስ ነው። በጣም የሚያስፈልገን እርሱ ነው። ቅዱስ ጳውሎስ ራሱ ለገላትያ ሰዎች ይናገራል። ምን እያለ ይናገር ነበረ? ዳግም ክርስቶስ በእናንተ እስኪሳል ድረስ ቸኩላሉ ይላል። ዳግም ክርስቶስ በእናንተ በልባችሁ እስኪሳል ድረስ። አሁን ለእኛ የሚያስፈልገን ጌታ እርሱ ክርስቶስ ኢየሱስ በልባችን ዳግም እስኪሳል እስኪሳል ድረስ እንደዛ እንዲሳል ነው የሚያስፈልገን። አሁን እሱ ነው። በቃ በጣም የሚያስፈልገን አሁን ላይ ከምንም ነገር በፊት ከሥራውም ከምኑም ጋይስ እኔ ምንም ነገር አሁን በጣም የሚያስፈልጋችሁ የፈለጋችሁትን ነገር እንዳደሩ ያንን ነገር አገኘን ስትሉ፣ እዛው መጥፋት አለ፣ መሞት አለ አይደል? ወዲያውኑ ተው ነው ማለት ነው፣ አለቀ። የእግዚአብሔር ፍቅር ግን በልባችን ካደረ፣ ክርስቶስ ኢየሱስ በልባችን ከተሳልልን፣ ለዘላለም የማያሳፍር ተስፋ እርሱ ነው። የሆነ የምናጠራቅመው ገንዘብ የዘላለም ተስፋን አይሰጠንም። በምድር ላይ እስካለን ድረስ እንግዲህ ምንድነው ለራስህም ተጠቅመህ ሌላውም ሰው ልጠቅም ትችል ይሆናል። ምድር ላይ እስካለ ድረስ ብቻ አለቀ። ከዛ የዘለለ ነገር ወፍ። ለዘላለም ግን የሚሆን ተስፋ ጌታችን ኢየሱስ ብቻ ነው፣ እርሱ ብቻው ክርስቶስ ብቻ ለዘላለም የሆነ ተስፋ እና እርሱ በልባችን ዳግም እንዲሳድ ያስፈልገናል ማለት አንድ ጊዜ አሁን የተጠመቅን ሰዎች ነን፣ የእግዚአብሔር መንፈስ በእኛ አለ። ግን ቀስ በቀስ ደግሞ ይህ ዓለማዊነቱ ምናምን ሲያጠቃን ክርስቶስ ከህይወታችን ውስጥ ክርስቶስን ከህይወታችን ውስጥ ቀስ በቀስም እያጣ ነው እያጣ ነው ማለት ማየት እየተሳነን የምንሄደው ክርስቶስን በህይወታችን ውስጥ ማለት ነው። እና እሱ በጣም መመለስ አለበት በሁላችንም ማለት ነው በእኔም በእናንተም። በጣም ክርስቶስ በጣም ያስፈልገናል ማለት አንደበታችን ላይ ብቻ አይደለም መሆን ያለበት የምርም ልባችን ላይ ማለት ነው። የሆነ እንደው ጌታ ሆይ ጌታ ሆይ ጌታ ሆይ ምናምን ብቻ እንደዚህ የእሱ ጉዳይ አይደለም እሱ ጉዳይ ይመስላችሁ አልገይዝ። ዝም ብለህ ጌታዊ ጌታዊ ስላለን እንደዛ ይሆናል። አይሆንም እኮ የምርም ግን የሆነ ልባችን ላይ ከአንደበታችን የሚወጣው ያ ስም ከአንደበታችን የሚወጣው የጌታችን ኢየሱስ ስም ከልባችን ሊሆን ይገባዋል። ስለዛ ልባችን ላይ ክርስቶስ ያስፈልገናል። ልክ በልባችን ላይ ክርስቶስ ኢየሱስ የምርም ሲነግስ ሲነግስ፣ የእሱ ተገዥ እንሆናለን በቃ ኮምፕሌትሊ የክርስቶስ ኢየሱስ ተገዢዎች እንሆናለን እና የክርስቶስ ሲሆኑ ደግሞ ዓለምን ከነ መቻቱ ሰቀሉ እንደተባለ ኃጢአት በቀላሉ የማይበረታባቸው ዓለማዊነት በቀላሉ የማይይዛቸው ምናምን ይሆኑ ይሄዳሉ። በአንድ የሚኮን ነገር አይደለም፣ ግን ቀስ በቀስ ግን እንደዛ መሆን ይቻላል፣ ከክርስቶስ ጋር ባለን በምናሳልፈው ጊዜ ምናምን እንደዛ ማለት ነው። እና ክርስቶስን መውደድ የግድ የግድ ነው። ለዛ ነው ቅዱስ ጳውሎስም ምንድን ነው ያለው? በቆሮንቶስ መልእክቱ ላይ ክርስቶስን ስለመውደድ ጌታን እርሱም ክርስቶስ ኢየሱስን የማይወደው ቢኖር እርሱ የተረገመ ነው ይልና ጌታ ሆይ ቶሎ ና ይል። ጌታ ሆይ ና፣ ጌታ ሆይ ና። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር ግን አሁን ክርስቶስ ይወድሃል፣ ጌታ ይወድሃል፣ ክርስቶስ ይወዳል፣ ኢየሱስ ይወዳል ማ ይባላል አይደል? ትክክል ነው። ጌታችን ኢየሱስ ይወደናል እና ፍቅሩን በጣም በሚያስደንቅ ደረጃ ሳይቶናል። ግን አንተስ ተወዷለ ነው አሁን ክርስቶስ ስለወደደ ብቻ አይደለም፣ ይዚ ክርስቶስ ስለወደደ የመዳን መንገድን እርሱ በቃ ስለወደደ ብቻ አንተ ስለወደድከው ሳይሆን እርሱ ስለወደደ የመዳን መንገድን ከፍቶልሃል። አንተ ደግሞ ክርስቶስ ኢየሱስን ወደው ደግሞ ልትከተለው ይገባል። ባትወደው ግን ትጠፋ ዘንድ አለ። ክርስቶስን ባትወደው ትጠፋለን፣ እንጠፋለን። ጌታን እርሱም ክርስቶስ ኢየሱስን የማይወድ የሚኖር የተረገመ ይሆን ያለ ለዛ ስለዛ ክርስቶስን ልንወደው ይገባል። የምርም ከልባችን ከልባችን ልንወደው ይገባል። ስንወደው ይገለጣል በሕይወታችን። እንዴት እስ እንዴት ነው የሚገለጠው? ዝም ብሎ የከንፈር መውደድ ሲሆንና ከልብም ክርስቶስ የወስነ የተወሰነ ቢሆን የለም እየወደድነው እየወደድነው ስንመጣ፣ ልዩነቱ ምንድን ነው? የከንፈር ዝምሮ ጌታ ጌታ ጌታ ጌታ እያለ ብቻ ይቀጥላል። የምርም ከልብ ሲሆን ደግሞ ከልብ ክርስቶስ የወስን እንደው የተወሰነ ቢሆን እየወደድነው እየወደድነው ስንመጣ ምን እየሆነ ይላል፣ የሚወደኝ ቢኖር ትእዛዜን ይጠብቃል። አርለ ነው፣ ራሳችንን ከኃጢአት ምንድነው እያራቀን ወደ ክርስቶስ እየጠገጋን የእርሱን ትእዛዝ እያከበርን እያከበርን ለመኖር የምንሞክር ሞክር አይነት ሰዎችን እንሆናለን። እስኪ የምንሞክር ቢያንስ ትንሽ ትንሽ የምናፈራ እንደው በጥቂቱ ማለት ነው። ከዚህ ቀደም እንዳልኳችሁ ነው እግዚአብሔር ከእናንተ ያ ሀገር በአንዴ እንድታፈሩ ይፈልጋል አይጠብቅም እንደዛ ትንሽ ነገር በጣም ደጋ አባት ነው ያለን እና ትንሽ ነገር እንድታፈሩ ትንሽ ነገር እንድናፈራ ነው የሚጠብቀው እና የተወሰነችው ይሰራል አለን ኔትወርክ የሚል ሰው አለ ከታች እየሰራ አለም ጋይዝ ይቆራረጣል እንዴ ይሰራል እሺ ሰው የሚሰራ ከሆነ እና ምንድነው ጌታችን እግዚአብሔር አምላካችን የደግ አባታችን አምላካችን አባታችንም ጭምር ነው። በጣም የሚያስገርሙ እግዚአብሔር አምላካችን ብቻ ሳይሆን አባታችንም ጭምር ነው። ይሄ ዜ ቀላል ነገር ይመስላችኋል? አባታችን መባሉ፣ አባታችን መባሉን እንደ ቀላል እንዳታዩት። በሌላ ቤተ እምነት ለምሳሌ ወደ እስልምና ስትሄዱ ፈጣሪያቸውን አባታችን ብለው ቢጠሩ የተረገሙ ናቸው ፈጣሪያቸውን አባታችን ብለው ቢጠሩ ወደ እስልምና ሄዳችሁ ማለት ነው። እነሱ ሁ እነዛ ቢያደርጉ ይሄ መረገም ነው። በእነርሱ በእነሱ ፈጣሪ አይወልድም። ስለዛ ኬታ መጣኬታ መጣው አባት ነው ምን ልጅ ልጅ አይደለም እኔም አባት አይደለሁም ነው ተብሎ የሚኖሩ ጋይስ፣ ወደ ክርስትና ስትመጡ እግዚአብሔር ታላቅ የሆነ ፍቅሩ ለእናንተ ገልጧል። በጌታ ስም አምላክ ሲሆን አባታችሁ ሆኗል። እንዲህ በስመ አብ የእርሱ የእጅ ሥራዎቹ ስትሆኑ ልጆቼ ብሏችኋል። የዚህን ያህል የወደዳችሁ የዚህን ያህል የቅርባችሁ። እኔ መውደዱ ብቻ ሳይሆን አባት ሲሆን የቅርባችሁም ነው ማለት ነው። አባት ምን ያህል ነው ቅርብ ለልጁ? እግዚአብሔር አባታችሁ ሲሆን በዛ ደረጃ የቅርባችሁ ነው። ኦኬ እግዚአብሔር የቅርባችን ነው ማለት ነው። የቅርባችን ስለሆነ ይረዳናል፣ ደግሞ ይረዳናል። ትንሽ ነገር ስናፈራ ሲያይ በቃ አብዝተን እንድናፈራ ማጥራት ነው አብዝተን እንድናፈራ ማጥራት ነው። ልክ በዮሐንስ ወንጌል ምዕራፍ አስራ አምስት ላይ ጌታችን ሱ እንደተናገረ ማለት ነው። የሚያፈራውን አብዝቶ እንዲያፈራ ያጠሯል እንዳለው ማለት ነው። የሚያፈራውን በጥቂቱ ስትታምን በብዙ የሚሾም ጌታ ነው ያለን። በጥቂቱ ስትታምን እና ትንሽ ትንሽ እያደረግን መሞከር አለብን። በጣም በጥቂቱ መሞከር፣ በቃ ትንሽ ነገር እኮ ነው አንተ። ያለብን በጣም ብዙ ችግሮች አሏ ከእነዚያ ሁሉ ችግሮች ውስጥ እስቲ አንዷን ዝም ብለ ቀንሳትና፣ ማለት ነው። ለምሳሌ ዝም ብለ መጀመሪያ አስበውና፣ ማለት ነው ታስበውና እነዚህ እነዚህ እነዚህ እነዚህ እኔ ችግሮቼ ናቸው ብ እግዚአብሔርም አይወዳቸውም። እስቲ አንዷን ልቀንስ፣ እንኳን አንዷን አን ቀንስና በዛች በአንዷ በተቀነሰች ቦታ ደግሞ አንድ ጥሩ ነገር ጨምር። ለምሳሌ ዝም ብለ መጽሐፍ ቅዱስ ማንበብ፣ መጽሐፍ ቅዱስ ትንሽ ይክፍል፣ በጣም ትንሽ ትንሽ ቨርስ ምዕራፍ ምናምን፣ ትንሽ ቨርስ እንኳን አንብ በመተኛት የሆነ ሰዓት ላይ ወይ ምናምን አንተ በደስ ባለ ሰዓት ማንበብ ምናምን፣ በእሱ ስትተካው፣ ያን ክፉ ነገርህን አስበው የእግዚአብሔርን ቃል በማንበብ ስትተካው እያልክ ከዛን ቀስ ያልክ ደግሞ ሌላም ደግሞ ጥሩ ያሉ ነገርህን ቀነስ ደረገ እያደረግን እያደረግን እያደረግን እያደረግን ስንሄድ እግዚአብሔር አምላካችን አብዝተን እንድናፈራ አብዝቶ ያጠራናል እና በዚህ ህይወት ውስጥ ደግሞ ቅድስት ድንግል በጣም ታግዛለች። ማይብራዘር እመቤታችን በእጅጉ የምታግዘን እናት ናት። ቅድም እንደሰማ ነው መዝሙሩ የቅዱሳን ምልጃ። እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት መኖር ያለብን፣ በዚህ ውስጥ ስናልፍ፣ ክርስቶስን በመምሰል ህይወት ውስጥ ስናልፍ፣ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ እንድትመስለው የምትወደው ወይም የምትናፍቀው የተስፋህ የኢየሱስ እናቱ ነች። የተስፋህ እናት ናት፣ የኢየሱስ እናት ስለ አንተ ደግሞ ትማልዳለች፣ ትለምናለች እና ሰው ከእርሷ ጋር ያለህን ግንኙነት በደንብ አጠንክር ነው። እናጠንክር ከመቤታችን ጋር ያለንን ግንኙነት በጣም ልናጠንክር ይገባል። አንድ ስለዚች ጋር አለች አይከን ነገር ለአውጣት ከላስቲክ ውስጥ ትንሽ አይከን ነች እና ይሄ በሕይወታችሁ ውስጥ በተለያየ ነገር የምታዝኑ ምናምን ሰዎች አላችሁ፣ አይደል? እመቤታችን ማለት በጣም በሀዘን የኖረች እናት ናት እንደምታውቁትና ለእናንተ በጣም ለእኛ እንደዚህ በሀዘን ውስጥ ለምንኖር ሰዎች በጣም የጭንቀት ማላጭ የምትባሉ አለዛ። ይሄ ስል የእኛ ሀገር አይደለም አክቹዋሊ አኬ ቆይ ይህን ኮመንት ላጥፋላችሁ ምስል ይሸፍነዋል ዳንዳን ዳንዳንዳንዳንዳንዳን ይታያችኋል ይህ የእመቤታችን ስል እንትኑ ጋር ምንድን ነው ነው የሚባለው ሰይፍ ሰይፍ ይታያችኋል አይደል ሰይፍ ልቧ ላይ ስንት ሰይፍ ነው ያሉ ሰባት ሶስት በግራ ሶስት በቀኝ አንድ ወደ ታች ያለው አውር ሌዲ ኦፍ ሶሮ እየተባለች ትጠራለች በውጩ ዓለም። ሰባቱ እነዚህ ሰይፎች ምንን የሚያመለክቱ ናቸው? እንግዲህ በውጩ ማለት ነው፣ ሰባቱ የእመቤታችን ሀዘናት። እኛ ሀገር ስንት ነው ስ ወይ ልጠይቃችሁ ስ አንዴ ቆይ። እኛ ሀገር የእመቤታችን ስንት ሀዘናት ሲባል ነው የምታውቁት? ስንቱ ሀዘናት ሲባል የምታውቁት? አምስት አይደል? ያ አምስት፣ ትክክል። አምስቱ የእመቤታችን ሀዘናት እንደዛ። በውጩ ደግሞ ሰባት ተብሎ ይታወቃል። እንደዚህ ሰባቱ የእመቤታችን ሀዘናት ብለው እንደዚህ አይከን አላቸው በውጩ ዓለም እና አ ልክ ሳሳያችሁ ይሄንን እንትና ለምን ትዝ አለኝ፣ አለ አንዱ ሰው መጥቶ ቴክስት ላይ እና ቴክስት ገብቶልኝ ሳይ፣ አንዳንድ እንከን የሚፈልጉ ሰዎች አሉ፣ አለ በየቦታው መቼስ እኮ የእኛ አይደለም ይላል እና እሺ፣ አይከኖ አይከኖቹ የየራሳቸው በየሀገራቱ ይለያያል አሰራራቸው ግን አንዳንድ ጠመም ያለ ጠማመ ስቀልር ግን ሊትራሊ የተጣመመ አይነት አእምሮ ያላቸው ሰዎች ኦፍኮርስ ይኖራሉ። እና ለማንኛውም እሱን ተውትና ሰባቱ ሀዘናት ምን ምን መሰላችሁ ልንገራችሁ እንዴ ሰባቱን ሀዘናት እሺ፣ ልንገራችሁ እሺ? ሰባቱ ሀዘናት ብለው እነሱ የሚናገሩት አምስቱ ከኛው ጋር ተመሳያ ናቸው። ሁለት ነው የሚጨምሩት። አንዱ ላይ የተወሰነ ለየት የሚል ነገር አለው። ግን እሺ እሱን እነግራችኋለሁ። አንደኛው አረጋዊ ስምኦን፣ አረጋዊ ስምኦን እመቤታችንን በቤተ መቅደስ አግኝቷት ልጇ ኢየሱስን ማየቱ ከዛም በኋላ በነፍስሽ ሰይፍ ያልፋል ብሏት ያልነበረ ለብዙዎች ለመውደቃቸው ለመነሳታቸውም፣ ለመሰናከላቸውም ምልክት የሚሆን ሆኖ የተሾመ ምናም ብሎ ስለጌታችን ኢየሱስ ተናግሮ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት እና እመቤታችን በሕይወቷ ውስጥ በተለይ ከጌታችን ከክርስቶስ ኢየሱስ ጋር በተያያዘ የሚያገኛት መከራ ብዙ ነው እና በነፍስሽ ሰይፍ ያልፋል አላት ያኔ ይህንን ያረገች ስምዖንን ቃል በሰማች ጊዜ ያኔ ገና ከመውለዷ በስምንተኛው ቀን ገና የስምንት ቀን ልጅ እያለ ጌታ ኢየሱስ ያኔ ነው ሀዘኑ የሚጀምረው። አክቹዋሊ ስትጸንሰውም ጀምሮ አይጠፋም። እንኳን መጠርጠሩ ከወንድ ጸነሶች የማለት ነገር እንኳን ሌላው ራሱ ማን ነው? አክቹዋሊ ቅዱስ ዮሴፍ ነው። እሺ፣ ቅዱስ ዮሴፍ በስውር ሊተዋት እንኳን አስቦ ነበር አይደል? ልክ እነዛ ማለት ነው ለማንኛውም ግን የመጀመሪያው ሀዘን አረጋዊ ስምዖን የተናገራትን ነገር በሰማች ጊዜ ነው። ሁለተኛው በቤተ መቅደስ ለሶስት ቀን ያህል የጠፋባት ጊዜ ያኔ ያኔ የተጨነቀችው ያዘነችው ሀዘን፣ ሁለተኛው ሀዘኗ ሶስተኛው። ይቅርታ አድርጉልኝ፣ ከዛ በፊት ወደ ግብፅ መሰደዳቸው። ወደ ግብፅ መሰደድን እነሱ ይጨምራሉ፣ እኛ ጋር የለም። ወደ ግብፅ መሰደድ የሚለው እኛ ጋር የለም። እነሱ ሁለተኛ ብለው ወደ ግብፅ መሰደድን ይጨምራሉ። ከዛ በኋላ ለሶስት ቀን በቤተ መቅደስ ሲጠፋ ሶስተኛ ማነው? ይቅርታ አራተኛ ጌታችን ኢየሱስ መስቀሉን ተሸክሞ ሲወጣ እመቤታችን አግኝታው ይላሉ። እኛ ጋር ግን እየተገረፈ እመቤታችን ቆመ ያየች ሰዓት እንላለን። እሱን ዚ ላይ ትንች ላይ የሚለው አራተኛው እሱ ያን ያዘነችው ሀዘን። አምስተኛ ሲሰቀል፣ እኛም ያው ሲሰቀል እንላለን። እነሱ ስድስተኛ ብለው ሲወርድ፣ ከመስቀሉ ሲወርድ እመቤታችን በነፍሱ ያለፈው ሰይፍ ወይም ደግሞ ሀዘን እሱን ያስቡና ስድስተኛ አድርገው፣ ሰባተኛ ሲቀብሩት ማለት ነው። ወደ ንጹ መቃብር ሲያወርዱት እሱን ማለት ነው። እኛ ጋር አወርደው ሲቀብሩት አንድ ዕለት ይቆጠርና አምስት ይሆናል። እና ሰባቱ ሀዘናት ተብሎ ይነገራል። እና እንደዚህ የሚነገሩ ለምንድን ነው እንደዚህ የሚያዝኑ ሰዎችም ጭምር እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት፣ እርሷ ደግሞ በጸሎቷ ታግዛቸዋለች። እሱ ሀዘንን እመቤታችን በጣም በሚገባ እሷም እንደዚህ አይታ ነው የኖሯቸው እና በቤተ ክርስቲያን ውስጥ የቤተ ክርስቲያን እናት ናት እመቤታችን። እና የቤተ ክርስቲያን እናት ናት፣ ለቤተክርስቲያን እመቤታችን አብዝታ ነው የምትጸልዩ አብዝታ። እና ሁላችንም በጸሎት በልመና በምንጇ እንጠቀም ነው። እሺ።